ጆዬ እኔ እናንተ የጀመርናቸው በቀልድ ነበሩ። ነገሮችን በሙሉ እንደ ቀልድ ጀምረን እኔ ጋር ነገሮች አምርረዋል። እኔ ጋር እየከበዱኝ ነው። ሳልወደ አልቀርም ቪዲዮ ይደርሳል ብዬ ተስፋ አድርጋለሁ። እባክህ እኔ ገና ብዙ ችግሮች አሉብኝ፣ ብዙ ነገሮች አሉብኝ። ያንተ ፍቅር ተጨምሮ ሌላ ነገር እየሆነብኝ ነው። እባክ እኔ ጋር ያለ ስሜት አንተ ጋርም ካለ ንገረኝ። አፍቅሬያለሁ። በዚህ መልኩ ባይሆን ደስ ባለ ነበር። ግድ ሆኖብኝ ነው በዚህ መልኩ የመጣሁት። እባክህ ስሜትን ንገረኝ። አፍቅሬያለሁ። እኔም በሸቄ አቲም በሸቄ ኦኪም በሸቄ እየላከች አይደል እንዴ? ይሄው እና እየላከች ነው ሲባል

ፊልተሮም ሰው ቤት ፊልተር አለን። እንደምን

በምሊውኖ ሲጀመርኩ ሰው ቤት ፊልተር የለም። አሁን እየተሸማቀቅሁ እኮ። እንዴት አያችሁ ማሻለን እንዶ ቲጂ ነው ግን፣ እየ ጆን ቅድም ማለት ነው እስክሮል እያደረኩ አይቼ ነበረና በጣም ስትደሰት ነበር። ቲጂ ማለት ነው ግን አሁን ገብተ ምን ብለሀት ነው እንደዚህ ያጎረፈችው? የምሬ ነው። በነገራችን ላይ ያልተረጋገጠ ነው ቅድም

እዚህ ትንሽ ከስች ዬ ያለአስ ግን፣ ቆይ እኔ እንደ ጥያቄ ነው። ከዚህ በፊት አውርታችኋል ከቲጂ ጋር፣ እኔ ልጠይቅ ምንም እንትን ሰቷሽ አውርታሀላ፣ እንደ ቀልድም ሆን እንደምንም ከዚህ በፊት ድምፁ ይሰማችኋል? እናንተ ጋይዝ አስተካክል። ጌታን ያስተጋባል። አሁንስ እኮ አዛን አድርግሽ አንቺ ነው አንቺ፣ እሱ አውርቶ እስኪጨርስ የሚሉት አድርጊ። አዛን አንልሻ ማን ሲወጣ እኔ ትንሽ ወጣ ብያለሁ። ምክንያቱም ይሄ ነገር በአንድ ሊሆን ይችላል የምለው ሲጋዝ ስላለኝ ወጣ ብያለሁ። ከዚህ ውጭ ግን ሌላ ፍቅር ጥያቄዎች ምናልባት ሲታቀርብ ሸሽታል የሚት ሊሆን ከሆነ እንደዚያ ቀዳማት ካለሽ ማለት ነው።

ቀን እንዲያደርግ ነው የምላችሁ። እኔ ቅድም አንድ ነገር ሊጠይቅ ነበር ሄልን አስገብኝ፣ ቀዳሚ ቀዳማዊት አስገብኝ ስትል ነው ዛጉት። የመጨረሻ ጥያቄ ይህ ጥያቄ እኔም ጋር እውነት እውነተኛ ሊሆን ይችላል። ምን አለ የሌላ ሰዎች ንድብ ያለ ሊሆን ስለሚችል ጥያቄ እውነተኛ መፈቀር እንደሆነ ለምሳሌ እንዴት ነው? በምንድን ነው ማወቀው የምችለው እርግጠኛ መሆን የምችለው? እሱንም ደግሞ ሲላልቻልሽ ነው ደቀሞ ድጋሚ በምን መልክ የሚለውን ጠይቂያት። ሁለተኛ ጥያቄ ደግሞ ፍቅር ባንቺ ቦታ ምንድን ነው? የቱን እንዴት ነው ምንድን ነው የሚደረገው? ምን አለት ከዛ አንዱ ትችላለሽ ብዬሽ፣ አሁን ግን እንዴት ነው ባምን መርዳት ይችላለሁ ነው። ነገሮች እስከ መጨረሻ መልስ እኮ ሰጠው። ቅድም ይኸንን ነገር አልሰማከኝም ነበር። ምናስ ምንድናቸው? በውስጥ ላይ ግሬ ካልረዳ ስትለኝ ሚዲያ መጣሁኝ። ሚዲያ ያዘው ነገር አይለቅም አልኩህ እኮ

ነገር በዚህ አጋጣሚ ቤተሰቦች የመጀመሪያ ፎሎ ስለተባላቸው ሁሉም ስም ካርድ አንድ ስለሆነ እንዳይመስልባቸው፣ ፎሎ ማድረግንም እንዳትረሱ። ቤተሰብ ብዙ የሚያግዛቸው ነገሮች ሊኖራቸው ይችላል። በዚህ አጋጣሚ ፎሎ ማድረጋችሁ የመጀመሪያ አካውንት ይህ አካውንት ነው የሚያጋቸው። ከዚህ በፊት ሌላ አካውንት የለም። ይህንን ፎሎ እንዳትረሱ፣ ምክንያቱም ብዙ የሚያግዛችሁ ሰዎች ስላለ የመጀመሪያ አካውንቱ አሁንም ሰት ጀምሮ እንደሚረዳችሁ እናንተም በዚህ አካውንት ስለሆነ ይህንን ፎሎ ማድረጋችሁ እንዳትረሱ። እሺ አሁን ሁሌት ሰው አጣችሁ። እስኪ ሰለሞን እንዲስ ይብልሽ አሁን ይሄ ሁሉ ሰው ገብታችሁ ምን ለማድረግ? ሰለሞን ና፣ ሰለሞን የታለች? ሶል ላስገባና፣ እስኪ በዚህ ጉዳይ ላይ ምንድን ነው አስተያየት ለመስጠት። አይዞ ለማላታችሁ ነው እንጂ ነገር። ሶል ምንድን ነው የአንተ ቤተሰብ ነው ሀሳብ እንዲሰጥ ወልካም ዳዋ ልስት ልጆች እንዴት ናቸው? ደህና እግዚአብሔር ይመስገን። ታኝታሃል፣ አልታየም ትንሽ አሁን ነው የመጣሁት። የተወሰነ ግን ሰምቼ ያለው እየሰማ ነዋ። አዎ፣ ሰማ አዎ። በዛ ጉዳይ ላይ ትንሽ መጀመሪያ መናገር የሚፈልገው ትዝ ያው ተረጋገ ለማለት ይፈልጋሉ። ሁሉም ነገር ቀስ በቀስርም መሆኑ ስለዚህ ሁሉም ነገር በጊዜ የሚሆን ነገር ስለሚሆን እና ደግሞ የፍቅር ጉዳይ አይፈረድም። ስለዚህ ደግሞ አሁን በሆሪዋ ካልተኛ ብዙ ሰዎች ደግሞ አንተ የመጀመሪያ ፎሎችም ስለጠፋብኝ አንተንም በዚህ አጋጣሚ ማን እንደሆን ግን ቢያውቁና ፎሎ በርጉ ካልተኛ ብዙ ስለነበረ ከተመቻ እዚህ ሰዎች ደግሞ ፎሎ አድርጎ ቤተሰብ እንዳርጉ ለመጀመሪያ ፎሎ ጠፍቶብኝ ነበር። አይታል ካልተኛ ለዚ ደግሞ እሱ መጀመሪያ ዳዋ የሚባል ብዙ ነገሮችን አዝናኝ ነገር የሚሰራ ነው። ፎሎ መረጉ ነው እንዳትረሱበት። ቤተሰብ አድርጉት፣ አድርጋም ባሄዱ ሊመጣ ነው መሰለኝ። ዳዋ በጣም ጥሩ ነው። አልተመቸኝም። ስለዚህ ቅድም እንዳልኩ ያው ትንሽ ትዕግስት ተረጋግና ሀሳብ ደግሞ ቀስ በቀስ ይሆናል እና ቀጥሎ ደግሞ ጆን ለአንት ምለው ያው እንደ እንደ ሀሳብ ቢሆን ያ ሁሉ ነገር ያው እንደ ስናስብ አንድ ነገር አሁን በሁን ሲመጣ ትንሽ ያው እድላችን ስለሆነ ትንሽ ያው ሀሳብ እና ጊዜን ያው መውሰድ አለብን ብለን እናስባለን እና እንደ ግል ሀሳብ

እዚህ ሚዲያ ላይ መውጣት ተቻለችው ያው እውነታ ቢሆን አትወጣትን ብዬ ነው የሚያስበው። በውስጥ የሆነ የተወሰነ ጊዜ ሄዳችሁ እዚህ ሚዲያ ከመጠነው እስከመጠችው ድረስ እውነታ ብዬ በበኩሌ የተወሰነ ሀሳብ አስቀምጣለሁ እና እንደዛ ነው። ያው ብዙ ነገር ያው እንደዚህ አይነት የፍቅር ደረጃ ስላልደረስኩ ብዙ ነገር ላግ ይችላለሁ። ዝም ከማለት ብዬ ነው የሚያወራው። ደረጃ ምናምን አይደለውም እንጆዬ

የጠንካራ ናትና መላ ፈልጋት፣ መላመላ እንበልና፣ እስትም አትበሉ። ምንድን ነው እየቀለድክ ነውን? ጫወታ ነው እኮ

እርሶ ቢሆኑ ድሮ ያው አሳፍ የምናል እርሶ ቢሆኑ እናደርግ ያለ እናንተ ላይ ብደርስ እናንተ ጋር ደርሶ ነገር እንዴት ይቀበላላችሁ? እንዴት ትስታምናላችሁ? እንዴት ነው የምትወስጡት? እናንተ ጋር ፍቅር ደግሞ ምን ቦታ አለው?

ከአንገት በላይ እሽ ቢልሽም ለአንቺ ዋጋ የለውም። ገባሽ? ስለዚህ ላስብበት ማለቱን እንደኔ እንደኔ በከፋት አታስቢው። ለምን ለአፉ አሁን እሽ ቢልሽ ና ልቡ አንቺ ጋር ካልሆነ ምን ያደርግልሻል? ገባሽ? ስለዚህ ያስብበት አስቦበት መልስ ከሰጠሽ ይሄ ሰው ዝግጁ ነው። ሁል ጊዜም ልቡ ከአንቺ ጋ ይሆናል ግን ዝም ብሎ አሁን በቃ ለሚዲያ ሆይ ሆይ እሺ ቢልሽ ነገ ጠዋት የሚያሳዝን ነገር ቢያደርግብሽ ምን ይሰማሻል? የሱ ነገር ምን ያፌዘው ነገር። ተረጋጊ አንቺ አይቼሻለሁ። ይህን ሰሞንም ተከታትዬሻለሁ አይቼሻለሁ። ተረጋጊ አንቺ። እግዚአብሔር ላንቺ ያለው ሁሉ ይሆናል በህይወትሽ። ገብተሻል። ሁላችንም አፍቅረን ተፈቅረን አይተኗል። አንቺ መልካም ልባለሽ። ማፍቀር መታደል ነው። ግን እሱ አሁን ሆይ ሆይ ስለተባለ ብቻ ቢመልስልሽ ለአንቺ ምንም ትርጉም የለውም። ከልቡ አይደለማ የሚዲያ ድምቀት። ገባሽ? ስለዚህ ስጩ ጊዜ ያስብበት። ኦኬ ካለ ኦኬ ካልሆነ ደግሞ እግዚአብሔር ለአንቺ የበለጠውን ያዘጋጀልሻል። በቃ ይሄ በእግዚአብሔር ነው መተማመን ያለብሽ። ሆነ አንችን ስላልሽ አይደለም አንች ስላላልሽ አይደለም ገባሽ? ሁሉን ለእግዚአብሔር ተይው። እግዚአብሔር ነው ማድረግ የሚችለው ሁሉን ነገር መፈጸም የሚችለው። እንዴት ላስብበት ስላለሽ ሊያናድድሽ አይገባም። ገባሽ? የውሸቱን እሺ ቢልሽ የት ነበረ? ሶስት ቀን ሙሉ ሶስት ቀን ከዚህ ቪዲዮ ከሰራሁኝ እኮ አራት ቀን ነው። አይቸዋለሁ። አዎ አይቸዋለሁ። በቀደም ላይ ስገብቶሽም አይቸሻለሁ እኮ ታዲያ የት ነበር እስካሁን ድረስ? አሁን እኮ ማሰብ ያለብሽ ምንድን ቀ ሶስት ቀንም ሆነ አመትም ሊፈጅ ይችላል ይሄ ነገር። አንቺ የሆነ ሰው ሳያስብ ዝም ብሎ አንቺ ላይ ምስል ያም ማሰብ አለብሽ ላይ ምስል ከሆነ ምን ያደርግልሻል? ላይ ምስል በቃ ከልቡይ፣ ኦኬ ካለ ኦኬ አለ እንቢ ካለም ደግሞ ይቀራል። እሱ ብቻ አይደለም፣ ህይወት ይቀጥላል። ገባሽ? ስለዚህ ምንም ያስለቅስሽ ነገር የለም። ፈጣሪ ላንቺ ያስችላል። አንተም ደግሞ እግዚአብሔር ልቦና ይስጥህና እንደዚህ መልካም ሴት በዚህ ዘመን ማግኘት ደግሞ በጣም መታደድ ነው፣ እውነት ለመናገር ገባ። ግን አምነህበት ነው መሆን ያለበት። ሳታምንበት አንድ እርምጃ መራመድ የለብህም። ቀጥል የምትናገረው

ምክንያቱም በጎች ስለምታሉ በእጁ የያዘት አንዱ ወደዚህ አንዱ ወደዚህ ስለሆነ፣ በቃ ከዚህ በኋላ የሚሆን ነገር ተዘንግቶ፣ ግን ተስፈኛ መሆን ጥንቁቅ ያደረጋል። ያን ነገር ስታገኝ ዝረት ነገሮች ከራሱ አግባብ ያሉት አደለም። የምትሆነ ሁኔታ በራሱ ተስፋ የሚያስቆርጥ ነው። በቃ አንቺ ማይሆንሽ ከሆነ ቢቀርሳ፣ ያለሱ ህይወት አይኖረም እንዴ? ህይወት እኮ ይቀጥላል። ቤተሰብ ጥለን አደለም ስደት የመጣ ነው። ቤተሰብ በቃ ከሆነ ሆነ እዚህ ጋር ካልሆነስ ለምን አልሆነም ተብሎ ስጥ ጦርነት ለምን እንዴ አንቺ እኮ የተሻለ ነገር በጣም ብዙ ተስፋ አለሽ ምንም ያስጨንቅሽ ነገር የለም ነገ የተሻለ ነው ለአንቺ ብሸት ዛሬ ተኝተን ነገር ስንነሳ ሌላ አዲስ ቀን ነው ነገር ምን እንደሚፈጠር የምናውቀው ነገር የለም ገባሽ ለዛ ምንም ያስጨንቅሽ ነገር የለም በቃ ስሜትሽን ፍቅርሽን ገልጸሻል ማፍቀር ደግሞ በታደል ነው የዋ ልብስላለሽ ነው ያፈቀርሽ ገባሽ በቃ እሱ ደግሞ ስሜቱ ካልሆነ ምንም ማድረግ አይቻልም። ስሜቱን ያስብበት። ዝም ብሎ አሁን እሺ ቢልሽ እና ከጎን መቶ ሌላ ነገር ከሚልሽ ያስብ፣ ጊዜ ስጭው። ያንን እንጠብቃለን መልሱን ከአንድ ሶስት ቀን ያሸው ከሶስት ቀን በኋላ መልሱን ይስጥሽ። አይሆንም ከሆነ ህይወት ይቀጥላል። ይሆናል ካለሽ ደግሞ እግዚአብሔር ይባርካችሁ፣ በሰላም ፍቅራችሁን ትቀጥላላችሁ። ገባሽ አሁን አንቺ ራስሽን ስብስብ ባድርገሽ አይምሮሽ ሁለት ነገር ማሳመን አለብሽ፣ ይሆናልም አይሆንም ግዴታ መሆን አለበት ብለሽ በጭራሽ ጭንቅላሽ እንዳታሳመኘው ገባሽ በቃ ከሆነ ኦኬ ካልሆነ ይቀራል እሺ ትጅዬ አሜን ዛሬን ለማመስገን ነገን ለማመስገን ዛሬ ማለፍ ትችላለ ዛሬ ካለፉ ነገ ያደርሽ ማለት ትክክል